ይሄ ናፍቆት እኮ በጣም ከባድ ነገር ነው የውነት እውነት ብሩኬና ሀይሚ እንግዲህ ናፍቀሽኛል እኮ እየተባባሉ ነው ብሩኬና ሀይሚ እኛም እኮ ናፍቃችሁን አለው ናፈቃችሁን ሰላም ውድ ቤተሰቦች እንዴት ናችሁ ደና ናችሁ ሰላማችሁ ይብዛልኝ ውዶች ይ ውድ የጨረቃ ናፋቂዎች ነው የሚለው ዛሬምክንያቱም እንዳለ የጨረቃ ፋሚሊዎች ያው ጨረቃዎችን በናፍቆት ላይ ናቸው ስልካቸውን ራሱ አላመኑትም እየወጡ እየገቡ ነው እና። ውዶችዬ ማለት ነው ዛሬ የት እንደዋልኩ አትጠይቁኝ። ከነ ሀይሚ ቤት ከነ ብሩኬት አንዴ ሀይሚ ከአንዴ ከብሩኬ ቤት ወይኔ እኔ ድምጽ ገባብኝ ስል ነው የዋልኩትና ያው እኔ እንደዚህ ድብር ሲለኝ ወይም ጥፍት ሲሉ ማለት ነው በእውነት በድሮ ቪዲዮቻቸው ነው የምደሰተው ሄዳለው ያለውኝና እንግዲህ ይሄ መጀመሪያ ያስገባውላችሁ ድምጽ መቼም መቼም ልረሳው የማልችል ነው። በጣም ሁሌም ስሰማ የሚያሳዝነኝ ድምፅና እና ተነጣጥለው ሲመጣ እንወድምና ሀይሚና ብሩኬ እንዲ በአንድ ላይ ሽብርቅ አርጌ ይዤላችሁ መጣሁ። እስኪ ውበትን እዩልኝ። አድንቅ ውስጥ ስንት ስንት ትሰጧቸዋላችሁ? ማረኮ ናቸው። እውነት ቁንጅና ሞልቶ የተረፈባቸው ሁለቱም፣ ብሩኬ፣ ሀይሚ እና ቅመሟዬ። እንግዲህ ይህን የመሰለ ፎቶ ያው ኢንስታግራሟ ላይ ፖስታ ነበርና የሌሌ ቆንጆና ቃላት የለም የምላችሁ። እንዳለ ይጻፍላታል የኮሜንት ማት ይወርዳል። ቤኪ እኮ ማለት ነው ሀይሚን በጣም እኮ ነው የሚወዳት። የምር ሁሌ ያው ፎቶ ስትፖስት ምናምን ማለት ነው ፕሬንሰስ ይላታል። ና እንግዲህ ይህን ውድ ነገር ዛሬ ካልመጡ ግን በጣም ከባድ ነው የሚሆነው ቤተሰብ፣ ምክንያቱም በጣም ብዙ ሰው ተጨናንቋል ተናፍቋል ማለት ተናፍቋል እያሉ ስለሆነ ዛሬ ይመጣሉ ብዬ ተስፋ አደርጋለሁ እና እንዲህ አሸብረቅረቅ አርጌ ይዤላችሁ መጥቻለሁ ማለት ነው። ይህ ምር በዚህ በአጠገቤ ሰው እያለፈ ምናምን ማለት ነው ግራ አጋቡኝ። አንዳንዴ የሆነ በአጠገባችሁ ሰው ካለ ሀሳባቸው ይሰራረቃልና ጌታ ሆይ ድረስ እና ያው ከድሮ ቪዲዮቸው እየገባችሁ ዘና ብሎ እስከሚመጡ ድረስ ውዶች ይ አይዞን እኔ ቤተሰብ ሲደብራችሁ አልወድም። እውነት የጨረቃ ፋሚሊ ሲደበሩ ማየት በጣም ነው የሚደብረውና። በጣም ያለነሱ ስለማይሆን ደብሯቸዋል፣ በጣም ግን አይዞን ውዶችዬ